ሦስተኛው የሐዋርያው ዮሐንስ መልእክት። ሽማግሌው በእውነት ለሚወደው ለውድ ወዳጄ ለጋይዮስ። ወዳጅ ሆይ፣ ነፍስህ በመልካም ሁኔታ ላይ እንዳለች ሁሉ መልካም ጤንነት እንዲኖርህና በነገር ሁሉ እንዲሳካልህ ጸልይልሃለሁ። ለእውነት ታማኝ እንደሆንህና የምትመላለሰውም በእውነት እንደሆነ አንዳንድ ወንድሞች መጥተው ስለ አንተ ሲመሰክሩልኝ እጅግ ደስ አለኝ። ልጆቼ በእውነት የሚመላለሱ መሆናቸውን ከመስማት የሚበልጥ ደስታ የለኝም። ወዳጅ ሆይ ለአንተ እንግዶች ቢሆኑም እንኳ ለወንድሞች በምታደርገው ነገር ሁሉ ታማኝ ነህ። እነርሱ አንተ ስላለ ፍቅር በቤተ ክርስቲያን ፊት መስክረዋል። በመንገዳቸውም እግዚአብሔርን ደስ በሚያሰኝ ሁኔታ ብትረዳቸው መልካም ታደርጋለህ ስለ ስሙ የወጡት ከአሕዛብ ምንም ሳይቀበሉ ነውና። እንግዲህ አብረን ለእውነት እንድንሠራ እንዲህ ያሉትን ሰዎች ልናስተናግድ ይገባል። ለቤተ ክርስቲያኒቱ ጽፌ ነበር ነገር ግን መሪ መሆኑ የሚወደው ዲዮጥራጤስ አይቀበለንም። ስለዚህ እኔ ከመጣው እርሱ በክፉ ቃላት ስማችንን ለማጥፋት የሚያደርገው ሁሉ ይፋ አወጣለሁ። ይህ አልበቃ ብሎት ወንድሞችን አይቀበልም፣ ሊቀበሏቸው የሚፈልጉትን ይከለክላቸዋል፣ ከቤተ ክርስቲያንም ያስወጣቸዋል። ወዳጄ ሆይ መልካም የሆነውን እንጂ ክፉን አትምሰል። መልካም የሆነውን የሚያደርግ ሁሉ ከእግዚአብሔር ነው፣ ክፉ የሚያደርግ ግን እግዚአብሔርን አላየውም። ለድሜጥሮስ ሰው ሁሉ ይመሰክርለታል፣ እውነት ራሷም ትመሰክርለታለች። እኛ ደግሞ እንመሰክርለታለን፣ እናንተም ምስክርነታችን እውነት እንደሆነ ታውቃላችሁ። የምጽፍልህ ብዙ ነገር ነበረኝ፣ ይሁን እንጂ በቀለምና በብዕር እንዲሆን አልፈልግም። በቅርቡ ላይህ ተስፋ አደርጋለሁ፣ ፊት ለፊትም እንነጋገራለን። ሰላም ለአንተ ይሁን። ወዳጆች ሰላምታ ያቀርቡልሃል። ለወዳጆች በየስማቸው ሰላምታ አቅርብልኝ።